ፍርሃት ተፈጥሯዊ ነው። ፈሪ ሆኖ መቆየት ግን የምርጫ ጉዳይ ነው። ፍርሃት በራሱ ጥሩ ወይም ደግሞ መጥፎ ብለን ልንለው አንችልም። ስለዚህ ፍርሃት ሊጠቅመን ይችላል፣ ሊጎዳን ይችላል ማለት ነው። እኛ ግን እንዴት ማኔጅ ማድረግ እንዳለብን ካወቅ ነው፣ ስለዚህ እንጠቀማለን ማለት ነው። ላይክ ለምሳሌ የሆነ የሚያስፈራ ነገር ለምሳሌ አንበሳ ብናይ ወይም ደግሞ የሆነ ጅብ ብናይ፣ ከዛ ሩጠን ለማምለጥ ልንፈራ እንችላለን ማለት ነው። የግዴታ በፍርሃት ምክንያት ከዛ ሩጠን ለማምለጥ ያደርገናል ማለት ነው። ፍላይት ኦር ፋይት ሙድ ውስጥ ያስገባናል ማለት ነው። ስለዚህ ፍራት በራሱ ይጠቅመናል ማለት ነው። ግን ደግሞ አንዳንዴ ፍርሃታችን ለምሳሌ አስፈላጊ የሆኑ ነገሮች በህይወታችን በጣም የሚያስፈልጉ ነገሮችን ከማድረግ የሚገድብን ከሆነ ለምሳሌ ሰው የሚል ፍራቻ ካለን እነዚህ እነዚህ ነገሮች ፍራቶች ከብዙ ነገር ያስቀሩናል ማለት ነው። ዛሬ ስድስት ነገሮችን እንመለከታለን ማለት ነው። በእነዚህ ስድስት ነገሮች የግዴታ ደፋር ልትሆኑባቸው የሚገቡ ነገሮች ናቸው ማለት ነው። በእነዚህ ስድስት ነገሮች ደፋር ከሆናችሁ ወይም ካርጅስ ከሆናችሁ፣ ህይወታችሁ ያማረና የተስተካከለ የሆነ ይመጣል ማለት ነው። የመጀመሪያው እውነትን መናገር። እውነትን ለመናገር በጭራሽ መፍራት የለባችሁ። ትክክለኛ ነው የምትሉትን ያመናችሁበትን ነገር ለመናገር ፈሪ መሆን በጭራሽ የለባችሁ። መጽሐፍ ቅዱስ ራሱ ይናገራል። እውነት አርነትን ታወጣችኋለች ይላል። ሰው እውነት ነፃ ያወጣችኋል ማለት ነው። እውነትን መናገር ነፃ እንድትሆን ያደርጋችኋል ማለት ነው። አስመሳይ ሰዎች የሞሉበት ዓለም ላይ ያለ ነው። ስለዚህ እናንተም ደግሞ አስመሳይ ሆናችሁ እንዳትቀሩ እውነትን የምትከተሉ ሰዎች መሆን አለባችሁ ማለት ነው። ለምሳሌ ውሸታም ሰዎች ብዙ ጊዜ ይፈራሉ፣ አይታችሁ ከሆነ ማለት ነው። የሚዋሹ ሰዎች ማለት ነው። ለምሳሌ አይታችሁ ከሆነ ሌቦች ወይም ደግሞ የሚሰርቁ ሰዎች ማለት ነው፣ ሁል ጊዜ ደፋር ሊሆኑ አይችሉም ማለት ነው። አይቲንክ መጽሐፈ ምሳሌ ላይ ይመስለኛል፣ መጽሐፍ ቅዱስ ላይ ጻድቅ እንዳንበሳ ይራምዳል ወይም ደግሞ እንደ አንበሳ ይሄዳል የሚል አንድ ጽሑፍ አለና እናንተ ስትንቀሳቀሱ በህይወታችሁ ውስጥ ስትገቡ ስትወጡ እንደ አንበሳ መንቀሳቀስ ከፈለጋችሁ እንደ አንበሳ መሆን ከፈለጋችሁ እውነታ ሊኖራችሁ ይገባል ማለት ነው። ወይም ደግሞ እውነትን ቀጥታ ፊት ለፊት የምትጋፈጡ እውነት የምትናገሩ ለእውነት የምትቆሙ ሰዎች መሆን አለባችሁ ማለት ነው። እንደዛ ስትሆኑ፣ በዛ ነገር ላይ አቋም ሲኖራችሁ ማለት ነው። በዛ ነገር ላይ ደፋር ስትሆኑ፣ እውነትን ለመናገር ደፋር ስትሆኑ፣ ህይወታችሁ አሪፍ እየሆነ ይመጣል፣ እየተስተካከለ ይመጣል ማለት ነው። ጎልታችሁ መታየት ትጀምራላችሁ፣ ግሎው ወይም ደግሞ ሻይን ማድረግ ትጀምራላችሁ ማለት ነው። ስለዚህ ምንጊዜም ቢሆን እውነትን የመናገር አቋም ሊኖራችሁ ይገባል ማለት ነው። ነጻ ትሆናላችሁ ማለት ነው። እውነታ እናንተ ጋር ሲኖር ነፃ ነው ምትሉት ማለት ነው። ስለዚህ በጭራሽ እውነትን ለመናገር መፍራት የለባችሁ ማለት ነው። አለበለዚያ ግን የምታስመስሉ ከሆነ ግን ፕሪቴንድ የምታደርጉ ከሆነ ይሄ ሰዎችን ወደ ሁልጊዜ፣ ለሰዎች ወደ መኖር ትሄዳላችሁ ማለት ነው። ገብታችን ህይወታችሁን እንዳለ ለሰዎች ወደ መሰዋት ትሄዳላችሁ ማለት ነው። በቃ እዛም ስትሄዱ ታስመስላላችሁ፣ ፕሪቴን ታደርጋላችሁ። ሰዎችን ለማስደሰት ፕሪስ ለማድረግ ነው የምትኖዱት ማለት ነው። የራሷችሁ አቋም ላይ አይኖራችሁም ማለት ነው። ገብታችኋል። ከታችም ቀጥሎ እናወራለን። ድንቢ የምትሉበት የራሳችሁ የሆነ መስመር ገደባ አይኖራችሁም ማለት ነው። ስለዚህ እውነትህን ግን ለራሳችሁ የምትቆሙ ከሆነ ቀን እውነትን የምትጋፍጡት ነው ለእውነታ የምትቆሙ ከሆነ ግን ሰዎች እያከበሯችሁ ይመጣሉ ማለት ነው። ስለዚህ ደፋር መሆን አለባችሁ ማለት ነው። እውነትን ለመናገር ለእውነት ለመቆም ደፋር መሆን የግዴታችሁን ማለት ነው። ሁለተኛው ደግሞ የግዴታ ደፋር ልትሆኑ የሚገባችሁ ነገር ምንድን ነው? አደጋ መጋፈጥ ነው ማለት ነው። ቴኪንግ ሪስክስ ማለት ነው። በዚህ ዓለም ላይ ትልቅ ለውጥን እና ነውጥን የፈጠሩ ሰዎች አደጋን የተጋፈጡ ሰዎች ናቸው፣ ሪስክን የተቀበሉ ሰዎች ናቸው ማለት ነው። ለምሳሌ አዲስ ቦታ ሄዳችሁ መኖር ፈልጋችሁ ፈርታችሁ ሊሆን ይችላል። ወይም ደግሞ አዲስ የሆነችን ሴት ለምሳሌ ወዳችሁ ሄዳችሁ በአካል ለመጠየቅ ፈርታችሁ ሊሆን ይችላል። ወይ ደግሞ የሆነ የፈራችሁት ነገር ሊሆን ይችላል ማለት ነው። ነገር ግን ምንጊዜም ቢሆን ማወቅ ያለባችሁ ከፍርሃታችሁ ጀርባ ነው ስኬታችሁን ሊኖር የሚችለው ማለት ነው። አዲስ ነገር ለመቀበል አዲስ ነገር ለመሞከር መጋፈጥ ይኖርባቸዋል ማለት ነው። ሪስክን አደጋን መጋፈጥ ይኖርባቸዋል ማለት ነው። በዚህ ነገር ላይ ደፋር ልትሆን ይገባቸዋል ማለት ነው። በጭራሽ አደጋን መጋፈጥ ላይ ሪስክን መውሰድ ላይ ደፋር መሆን ይኖርባቸዋል ማለት ነው። ካለበለዚያ ግን ዘመናችሁን ሁሉ ህይወታችሁን ሁሉ ተረብቃችሁ ልትኖር ነው ማለት ነው። ስለዚህ እንደዛ መሆን በጭራሽ የለበትም ማለት ነው። አደጋን መጋፈጥ መጀመር አለባችሁ ማለት ነው። አዲስ ቢዝነስ መጀመር ሊሆን ይችላል አዲስ ጓደኛ ማፍራት ሊሆን ይችላል። የሆነ ሌላ ማታውቁበት ቦታ ሄዳችሁ፣ ማታውቁበት ስፍራ ሄዳችሁ ለመኖር አስባችሁ ነገር ግን ከዛ በኋላ ከዛ ጀርባ ያለው ነገር ስታስቡት ደግሞ ድክም ብሏችሁ ፈርታችሁ ሊሆን ይችላል ማለት ነው። በጭራሽ ሪስክን ወይም አደጋን መጋፈጥ መድፈር አለባችሁ። ካረጀስ መሆን አለባችሁ፣ ተዘላይ ደፋር መሆን አለባችሁ ማለት ነው። አለበለዚያ ህይወታችሁ እስታካ ጋር ማለት ነው። እዛ ባላችሁበት ረጅም ጊዜ ሳትኖሩ ህይወታችሁ ሳታጣጥሙ ትቆያላችሁ ማለት ነው ሶ በጭራሽ አደጋን መጋፈጥ መዳፈር አለባችሁ ማለት ነው። ሶስተኛ ደግሞ ገደብን ማስቀመጥ ማለት ነው ማለት ነው። ኖ የምትሉት ሊኖር ይገባል። በአሁኑ ደሪ ያስፈልጋቸዋል ማለት ነው። ስለዚህ እዛ ነገር ላይ ደፋር መሆን አለባችሁ ገደብን ለማስቀመጥ። አይታችሁ ከሆነ ብዙ ጊዜ በዙሪያችሁ ለምሳሌ አስብ ውስጥ የሚከበሩ ሰዎች አሉ፣ የሚናቁ ሰዎች አሉ። በሰዎች በጣም የሚከበሩ ሰዎች መያ ሰዎች ናቸው? አንድ አፍታ እስኪ ወስዳችሁ አስቡ። ኖ የሚሉ ሰዎች ናቸው፣ አለ ገደብ ያላቸው ሰዎች ቀይ መስመር ያላችሁ ሰዎች ባውንደሪ የሚያበጁ ሰዎች ይከበራሉ በሰዎች ማለት ነው። ስለዚህ እናንተ ኖ የምትሉት ይህንን አልቀበልም የራሳችሁ አቋም ያስፈልጋችኋል ማለት ነው። ይህንን አልቀበልም ይሄ አይመጥነኝም የምትሉት ሰዎች መሆን አለባችሁ ማለት ነው። ገደብ የሚያስፈልጋችሁ ሰዎች ገደብ ያላችሁ ሰዎች መሆን አለባችሁ ማለት ነው። ባውንደሪ ያላችሁ ሰዎች መሆን አለባችሁ ማለት ነው። ስለዚህ እዚህ ነገር ላይ በጣም ደፋር መሆን አለባችሁ ማለት ነው። ኖ ለማለት ደፋር መሆን አለባችሁ። አይ አይመጥነኝ ይሄ ነገር ላይ ለማለት ደፋር መሆን አለባችሁ ማለት ነው። ካረጅስ መሆን አለባችሁ ማለት ነው። እምቢ ለማለት ደፋር መሆን አለባችሁ ማለት ነው። ሁል ጊዜ ግን እሽ የምትሉ ከሆነ ሰው ሲጠራችሁ ዝም ብላችሁ ከሆነ የራሳችሁ ፕላን እና አላማ እቅድ ኑሯችሁ፣ ነገር ግን ለሰዎች አላማ እና እቅድ ዝም ብላችሁ የምትነዱ ከሆነ ሁል ጊዜ እሽ ከሆነ መልሳችሁ ማለት ነው ኑ የማትሉ ከሆነ ግን እየተናቃችሁ ትመጣለች ነው። እዚህ ነገር ላይ ደፋር መሆን አለባችሁ ማለት ነው። ኖ ለማለት ደፋር መሆን አለባችሁ ማለት ነው። ስለዚህ ሶስተኛው ደፋር መሆን ያለባችሁ ነገር ወይም ካረጀስ መሆን ያለባችሁ ነገር ምንድን ነው? ኖ ለማለት ነው ማለት ነው። የራሳችሁ አቋም እንዳላችሁ የምትናገሩ ሰዎች መሆን አለባችሁ ማለት ነው። የዛኔ ህይወታችሁ የተስተካከል ይመጣል ማለት ነው። ከሰዎች ጋር ያላችሁ ሪሌሽን የተስተካከል ይመጣል ማለት ነው። የምሬን ነው ምላችሁ ኖ የምትሉበት ፖይንት ወይም ኖ የምትሉበት ታይም ሊኖራችሁ ያስፈልጋል ማለት ነው። ለራሳችሁ ጊዜ መስጠት ይኖርባቸዋል ማለት ነው። ሁል ጊዜ ለሰዎች የምትንበርክቡ ከቡ ወይም ደግሞ ለሰዎች የምታሸረግዱ ሰዎች መሆን የለባችሁ ማለት ነው። ሶ ኖ የምትሉበት ፖይንት ያስፈልጋቸዋል ማለት ነው። እዛ ላይ ደፋር ከሆናችሁ፣ የወነት ነው የምላችሁ የተከበራችሁ ሰዎች ትመጣላችሁ ማለት ነው። ላይፋችሁ የተቀየረ ይመጣል ማለት ነው። ስለዚህ እችኛውን ፖይንት ያዘውት ማለት ነው። አራተኛው ደግሞ ውድቀትን መጋፈጥ ነው። ላይክ ፌሲንግ ፌለር ማለት ነው። ፊት ለፊት ውድቀትን ለመጋፈጥ ደፋር መሆን አለባችሁ፣ ካርጀስ መሆን አለባችሁ ማለት ነው። ህይወታችሁን በጣም ይቀየሩ ይመጣል ከምታስቡት በላይ ማለት ነው። ውድቀትን ፈርታችሁን። ለምሳሌ መቼም በህይወት ላይ ልትኖር የምትችሉት የሆነ ገደብ ያለው እድሜ ነው። በህይወት ላይ በዚህች ምድር ላይ ልትኖር የምትችሉት ማለት ነው። ፉልፊድ የሆነ ላይክ የተሟል በቃ ደስ የሚል ህይወትን ኖራችሁ ለማለፍ ፉልፊድ የሆነ ህይወትን እንኖራችሁ ለማለፍ ውድቀቶች አሉ ህይወታችሁ ላይ ብዙ ጊዜ ይመጡ ውድቀቶች አሉ ማለት ነው። እነዛን ውድቀቶች ለመጋፈጥ ዝግጁ የሆናችሁ ስትመጡ፣ ክፍት እያደረጋችሁ እራሳችሁን በቃ ማለት ከኮንፈርተብል ስጡ ከውድቀቶች ጋር ማለት ነው። ውድቀትን የማትፈሩ ከሆነ ማለት ነው ነው ንብላችሁ፣ በጣም በጣም ህይወታችሁ ላይ ለውጥ እያመጣችሁ ትመጣላችሁ ማለት ነው። ስለዚህ ውድቀትን የምትፈሩ ሰዎች መሆን የለባችሁ ማለት ነው። ውድቀትን ለመጋፈጥ ካሬጀስ መሆን ይጠበቅባችኋል ማለት ነው። ይሄ ለውጥን እያመጣችሁ ትመጣላችሁ ማለት ነው። ለዛ የምታደርጉ ከሆነ ግን ደግሞ ጥጋችሁን ይዛችሁ ይሄንን በሞክረኩ ሌሎች ሰዎች ሞክረው የወደቁት ነገር ሊሆን ይችላል። ለምሳሌ በሪሌሽንሽፕ ሊሆን ይችላል፣ በቢዝነስ ሊሆን ይችላል። በተለያዩ ህይወታችሁ ዘርፎች ላይ ሌሎች ሰዎችን አይታችሁ እነዛ ሰዎች ከወደቁ ታዲያ ለምን አልወድቅም እኔ ከነሱ በምን ይሻላል? ብላችሁ የምታስቡ ከሆነ ጥጋችሁን ይዛችሁ እድሜያችሁን የምትጨርሱት ማለት ነው። ነገር ግን ካሬጀስ ከሆናችሁ ግን ደፋር ከሆናችሁ ግን ውድቀትን ለመጋፈጥ ማለት ነው ፊት ለፊት ለመፋለም ከውድቀት ጋር ደፋር የምትሆኑ ከሆነ የሆነት ነው ህይወታችሁ እየተቀየረ ይመጣል ማለት ነው። ስለዚህ በጭራሽ ከሰዎች ፐርስፔክቲቭ ሳይሆን ካለው ነበራዊ ሁኔታ አንጻር ሳይሆን እናንተ ፊት ለፊት ያላችሁ ውድቀትን ለመጋፈጥ ዝግጁ መሆን አለባችሁ ማለት ነው። የዛ ህይወታችሁ የተቀየረ ይመጣል ማለት ነው። ስለዚህ ሌላው ደግሞ የግዴታ ደፋር ልትሆንባችሁ የሚገባው ፖይንት ምንድን ነው? ተጋላጭ መሆን ላይክ ራሳችሁን ማጋለጥ ማለት ነው። ላይክ ለምሳሌ ሶሻል ሚዲያ ላይ ሊሆን ይችላል ቪዲዮ የሰራችሁ ላይክ ራሳችሁን ማስጣት ሊሆን ይችላል ማለት ነው። ስለዚህ ራሳችሁን ለማጋለጥ ሰፈር ሊሆን ይችላል ወይም ብቻ ራሳችሁን ግልጽ ለማድረግ መፍራት የለባችሁም ማለት ነው። ራሳችሁን ለማጋለጥ ራሳችሁን ለማስጣት ደፋር መሆን አለባችሁ ማለት ነው። ስለዚህ ራሳችሁን ምክንያቱም አንዳንዴ ከኢንሴኪሪቲ የተነሳ ራሳችን ልንደብቅ እንችላለን ማለት ነው። ይሄ ደግሞ መሆን የለበትም ማለት ነው። እዚህ ሄራ ላይ እጅግ በጣም ደፋር ልትሆኑ ይገባችኋል ማለት ነው። ሰዎች ራሳቸውን የሚደብቁት ምናልባትም ከትችትን ከመፍራት አንፃር ሊሆን ይችላል። ሰው የሚለኛ የሚል ፍራቻ ከዛ ከዛ አንፃር ሊሆን ይችላል ማለት ነው። እናንተ ግን ራሳችሁን ለማስጣት ራሳችሁን ለማጋለጥ ገብታችኋል። ክፍት የሆናችሁ ስትመጡ እዛ ኤሪያ ላይ ካርቼስ ሲሆናችሁ ደፋር ይሆናችሁ ስትመጡ የሆነት ነው ብላችሁ ከምታስቡት በላይ ህይወታችሁ የተቀየረ መጠን ማለት ነው። ስለዚህ ራሳችሁን ቨልነሬብል ለማድረግ ራሳችሁን ለማጋለጥ በእርግጥ እራሳችሁን ማጋለጥ ሲባል ይሄ ነገር ለአደጋም ሊዳርጋችሁ ይችላል ማለት ነው። ለምሳሌ ከሰዎች ጋር ባላችሁ ግንኙነት ግልጽ የምትሆኑት ሰው አለ፣ ግልጽ ደግሞ ማትሆኑት ሰው አለ ማለት ነው። አንዳንድ ሰዎች ግልጽ ከሆናችሁ ሁሉ ነገር እናንተን የሚያውቋችሁ ከሆነ በሁሉ ኤሪያ ላይ ማለት ነው እናንተን ለጠቋችሁ ይችላሉ ማለት ነው። ላይክ ስፔሻሊ ግልጽ ሆናችሁ ስትመጡ ደካማ ጎናችሁ ሰዎች እያሸተቱ ይመጣሉ ማለት ነው። ላይክ ሰዎች ደካማ ጎናችሁ አወቁ ማለት ደግሞ ልክ ሽጉጣችሁን ለመስጠት ማለት ነው። በዛ ሽጉጥ ወይ እናንተን ይከላከሉበታል ወይ ደግሞ እናንተን ተኩሶ ሊገሏችሁ ይችላሉ ማለት ነው። ለማን ግልጽ መሆን እንዳለባችሁና ለማን ደግሞ ግልጽ መሆን የሌለባችሁም ያንን እራሳችሁ ማወቅ ይኖርባቸዋል ማለት ነው። ግን አፍተሮል ምንድነው? ራሳችሁን ለማስጣት ራሳችሁን ቨነረብል ለማድረግ ራሳችሁን አደባባይ ላይ ለማውጣት ደፋር መሆን ይኖርባችኋል ማለት ነው። እዚህ ላይ ደፋር ከሆናችሁ ካረጀስ ከሆናችሁ ህይወታችሁ እየተስተካከለ እየተቀየረ ይመጣል ማለት ነው። የመጨረሻው ለውጥን መቀበል። ሶ ለውጥን ለመቀበል ደፋር መሆን አለባችሁ ካረጀስ መሆን አለባችሁ ማለት ነው። ሶ ላይክ አዲስ ነገሮች ህይወታችሁ ላይ ሲከሰቱ እነዛን ነገሮች አክሰብት ለማድረግ ኮንፈርተብል መሆን አለባችሁ ማለት ነው የግዴታ። ከዚህ በፊት ያሳለፋችሁት ልምድ አስሮ ሊያስቀምጣችሁ አይገባም ማለት ነው። አዲስ ነገሮችን ለመቀበል አዲስ ነገሮችን ለማድረግ ከአዲስ ነገሮች ጋር ኮንፈርተብል ለመሆን ራሳችሁን ካረጀስ ወይም ደግሞ ደፋር መሆን ይኖርባችኋል ማለት ነው። ለውጥን ለመቀበል ደፋር መሆን አለባችሁ ማለት ነው። ላይክ ሀገር መቀየር ሊሆን ይችላል። ብቻ የሆነ አዲስ ነገሮች ህይወታችሁ ላይ ሲመጡ አዲስ ነገሮች ሀፕን ሲያደርጉ ከነዛ ነገሮች እንዴት አዳፕተብል መሆን እንዳለባችሁ ከነዛ ሲናሪዎች ጋር እንዴት ራሳችሁን ኮንፈርተብል ማድረግ እንዳለባችሁ ማወቅ አለባችሁ ማለት ነው። በእነዚህ ነገሮች እነዚህ ስድስት ነገሮች ላይ ካሬጀስ ከሆናችሁ ደፋር የሆናችሁ ከመጣችሁ ህይወታችሁ እየተስተካከለ ይመጣል ማለት ነው። እስኪ ከታች ኮመንት አድርጉልኝ የትኛው ነገር ላይ ነው እናንተ ደፋር የሆናችሁትና የትኛው ነገር ላይ ነው እናንተ ፈሪ የሆናችሁት? ስለዚህ ከታች ኮመንት አድርጉልኝ፣ አነባለሁ። በእነዚህ ነገሮች ደፋር የሆናችሁ ስትመጡ ህይወታችሁ ይቀየራል። እስካሁን ድረስ ከቆያችሁ በእርግጠኝነት ቪዲዮ ተመችቷችሁ ነው የሚሆነው። ላይክ ማድረግ እንዳይረሳ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጁ ያድርጉ። ቀጣይ በሌሎች አስገራሚ ሀሳቦች እስከ አገኛችሁ ድረስ ቸር ቆዩልኝ።